የምትፈልጊውን ብር ሰጥችሽ፣ የለን ቤት የለቀሽ፣ ለምንድን ነው የማትወጪው? ስላትም እኔ ከአንተ ጋር እኮ አብሬ ተኝቻለሁ፣ ስለዚህ አርግዣለሁ፣ የትም ንቅንቅ አልልም፣ በሆዴ ውስጥ ያለው ልጅ የኔ ነው ብላ ግግም ብላለች። በጣም ከባድ ችግር ተፈጥሯል አባዬ እያለ ለአባቱም ሲነግረውም፣ አባቱም በጣም ተናዶ የኔን ምክር ብትቀበል ኖሮ እንደዚህ አይነት ነገር አይፈጠርም ነበር ገልቱ ነህ ብሎ ሙልጭ አርጎ አጥቦ አሰጣው አባባ። ምክንያቱም አባባ ከዚህ በፊት በጣም ሲመክረው ነበር። በነገራችን ላይ ካሌብም ተሸውዷል። እናማ ሁሌ ምንም ማድረግ አይቻልም። አርግዤልሃለሁ ያረገዝኩት ያንተ ልጅ ነው ብላ ግግም ካለች ከቤት አልወጣም ካለች፣ መቼም በጉልበት ያስወጣታል ብዬ አላስብም። ይህንን ተንኮል አውቃ እንዳደረገች ራሷ ታውቃለች። ነገር ግን ካሌብ በቀላሉ የምትፋታ አይነት ስለመሰለችውም ያው ዛሬ የመጨረሻ ቀን አይደለም እንዴ በሚለው ነበረ እሱማ እራቱን በልቶ ከተጋበዘም በኋላ ሊለያት ፈልጎ ነበር ሰክሮ ስለነበረ ቲና እኔ ደክሞኛል ሲልም የኔ ፍቅር እኔ ከጎንህ ነኝ ብላ በስተ መጨረሻም አቅፋው በዛው ለጥ አሉላችኋለሁ ከዛም በኋላ ሲነጋ ሲያያት አጠገቡ ነች። ወይኔ ከባድ ችግር ተፈጥሯል ብሎ በጣም ተጸጸተ። አያችሁ የቲና ተንኮል እንደቀጠለ ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይነል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ያው ቪዲዮ እንደተመለከትነው የቲና ተንኮል እንደቀጠለ ነው። አንዲ ደግሞ ቤት ፈልጌ እወጣለሁ ትላለች። አንዲ ደግሞ 15 ቀን ብቻ ስጡኝ፣ ካሁን በኋላ አታገኙም ትላለች። አንዲ ደግሞ ድርሻዬን የማትሰጠኝ ከሆነ ከዚህ ንቅንቅ አልልም ትላለች። በስተመጨረሻም የምትፈልጊው ምን ያህል ብር ነው ሲላትም አራት መቶ ሺ ብር ከሰጠኝ ከዚህ ቤት ውልቅ ነው ምለው ስትልም እናም ካሌብ ከሷ ለመፋታት መቶ ፐርሰንትም እርግጠኛም ስለሆነም ስለማይፈልጋትም ምክንያቱም በሱ ላይ ከአንድም ሁለትም ሶስትም ከዛም በላይ ስትማግጥበት በተግባር ስላያትም ካሌብ እንደደረሰባት እሷ የምታውቀው ነገር የለም። ሚስጥሩን ደግሞ አሁን አልነገራትም። ትክክለኛ የፍቺ ወረቀት በእጇ ላይ ሳደርግላት ነው የምነግራት ስላለ አሁን ላይ ከቤት እንድትወጣለት እንጂ ፍቺውንም ደግሞ ከቤት ከወጣች በኋላ ነው መመስረት ያለብኝ እውነታውን በሙሉ ስፈታት ነው ምነግራት በሚለውን ዝም ያለው እንጂ እሷ አታውቅም እውነታው ላይ ካሌብ እንደደረሰበት ቲና ብታቅኖሩ እውነቴ ነው የምላችሁ ቀድማ ትወጣ ነበረ ግን አታውቅም እውነታው ላይ እንደደረሰባት ከዳኒ ጋር ስትማግጥ እንደነበረ ዳኒ የእሷ ፍቅረኛ እንጂ ወንድሟ እንዳልሆነ ካሌብና አባባ እውነታው ላይ ደርሰውበታል ነገር ግን አሁንም አልነቃችም ቲና ቲና ግዴታ ግዴታ የምትፈታኝ ከሆነ ድርሻዬን ስጠኝ። የሰማንያ ሚስትህ እስከሆንኩኝ ድረስ ድርሻዬ ይገባኛል ያለች ቆማ ስትከራከርም፣ እሺ ስንት ልስጥሽ አላት። ምክንያቱም ካሌብ ከእሷ መገላገል ይፈልጋል። የራሱን ላይፍ፣ የራሱን ህይወት መኖር ይፈልጋል። በስተ መጨረሻም ተሸወደ። በስተ መጨረሻም ቲና ሸወደችው። ከዛ ዳኒ አልፈልገውም፣ አላፈቅረውም፣ አልወደውም ስትይ አልነበር እንዴ? ባለፈው እያሽቃበጥሽ አልነበር እንዴ? አልፈሽ ተርፈሽ ኤዱኑ ላኩ በጥፊ መተሻታል በካሌብ ምክንያት እንዴት ከባሌ ጋር ትቆም ያለሽ እንዴት እንደዚህ አይነት ድርጊት ታደርግ ያለሽ በለሽ በጥፊ የመታሻት አንቺ አይደለሽ ለእኔ ደግሞ አልወደውም አላፈቅረውም እያልሽ ደግሞ መተሽ እኔ ጋ ትቀመጫለሽ አታፍሪም እንዴ ደግሞ ከሱ ጋር አደርሽ ዛሬ ሲላል እኔን ቲናን አታቀኝም ቀላል ማደር ቀላል ንብረቱን እኮ ግማሹን አካፍለ ስጠኝ የሚደርስን ውርስ አካፍለኝ ሲለኝ እምቢ እስካሌን ድረስ የማያካፍለኝ ከሆነ መቼም ማለፋታውም። ቀላል ማደር ማታ ከእራት ግብዣ በኋላ አስክሬው ከሱ ጋር አደርኩ ብላ ለዳኒ ስትነገር እንደ አንቺ ምን አይነት ሰው ነሽ አላ ፍቅረውም አላ እኔ ያልወደውም ስትይ አልነበር? አንቺ አስመሳይ ነሽ። እሺ አስመሳይ እኔ እኳቅሻለሁ። ባለፈውም እንዴት ከፍቅረኛዬ ጋር እንዴት ከውዱ ባለቤቴ ጋር እንዴት እጁን ይዘች ትራመጃለች ብለሽ ኤደንን በጥፌ መተሻትን አስታወሽ፣ እኔም ደግሞ በቀልሻለሁ ም፣ ዳኒ እኔ ደግሞ እበቀልሻለሁ በተለይ ኤዱን ስለመታሻት። ሲልም ቆይ ይቺ ልጅ ምንክ ብትሆን ነው ለሷ ጠበቃ ቆመ የምትከራከረው ስትለው፣ አይ ምንም አይደለችም፣ ግን እንዴት ትመቻታለሽ። ግን እኮ ዳኒ ኤደንን እንደሚያፈቅራት አታውቅም። ብታቅ ኖሮ እሷም ከዳኒ ጋር አትቀጥልም። እሷም ከዳኒ ጋር አትቀጥልም። ቲና አትቀጥልም፣ አትቀጥልም በዛም በዚህ መብላክ ከካሌብ ጋር ለመኖር ትፈልግ ነበረ። የተለያየ ሲስተም በመፍጠር ምክንያት በመፍጠር ከካሌብ ጋር ላይፋን ትቀጥል ነበረ። ይሄ እውነት ደግሞ ቢወጣ ይሄ እውነት በዚህ በኩል ተሸፍኗል። በዳንኤል በኩል አባባይ ያውቃሉ፣ ካሌብ ያውቃል፣ ትሁት ታውቃለች። ቲና ግን አታውቅም። ቲና አታውቅም። ቲና የምታውቀው ዳኒ የኔ ብቻ ነው እያለች ነው ያለችው። ዳኒ ቲናን ገንዘብ ጠቀም ያለ ገንዘብ ፈልጎ እንጂ አፍቅሯት ወዷት አይደለም። ከእሷ ጋር እየማገጥ ያለው ለምን? በአቋራጭ ዘጭ ያለ ገንዘብ ከእሷ አግኝቶ ያንን ብር ወስዶ ለማን? ለመስጠት፣ ለኤደን፣ ለሚያፈቅራት ለወደፊት ሚስቱ። አስባችኋል? ግን እንደዚህ አይነት ነገር ከባድ ነው ሳስበው። በስማም እና ከዚህ ቪዲዮ ብዙ ነገር ትማሩበታላችሁ ብዬ ተስፋ አደርጋለሁ። ምክንያቱም አንዳንዴ የሰውን ነገር የራሴን አድርገው በአቋራጭ አግኝቼ ትዳሬን ፍቅረኛዬን ላስተዳድር የሚባል ነገር ዘበት ነው ባል ነገር ዘበት ነው። እናም ለዛ ነው ካሌብ እኔን አይተሽ ትጽናኛለሽ፣ ስለዚህ እባክሽን አይዞሽ፣ ሀሳብ አይግባሽ ሲላትም እሷም እሺ ችግር የለውም እኔማ ምንም እኮ አልሆንም። ምክንያቱም ካንታ ይብስም እቤት ክላይ ለዛውም ባንታ ልጋ ዳንኤል ከቲና ጋር መማገጡ በጣም እየገረመኝ ነው። ለብዙ ቀናትና ለብዙ አመታት የሚገርም ነገር አንድ ነገር ልንገርም በጣም ወድሻለሁ፣ በጣም አፈቅርሻለሁ እያለ ሁላ ሽማግሌ ራሱ ላክ ምንም ባይኖረንም እኔና አንተ አብረን ተመካክረን እንኖራለን ስለው ሁላ በሰዓቱ እኔም አምነው ስለነበረም በስተ መጨረሻም እሺ እያለኝ እሺ እያለኝ እሺ እያለኝ ይህን አመታት በሙሉ ከቆየ በኋላ እሱም ሳያንስ እስቲ እባክህን እንኑርበት ላይፋችንን እያልኩ እየለመንኩትም መጨረሻ ላይ እንደዚህ አይነት ወሬ ስሰማ በጣም አዘንኩኝ በጣም ደነገጥኩኝ በጣም ከፋኝ ግን ለምን ለምን ግን ለምን በጣም በጣም በጣም ተናደድኩኝ ልቤ ተሰበረ ዳኒ በእኔ ላይ ይህንን ድርጊት ያደርጋል ብዬ አንድም ቀን አስቤ አላውቅም አንድም ቀን ጠርጥሬው አላውቅም እውነታውን ካንተና ከትሁት ከአባባ? አንድ አይነት መልስ በሰማሁበት ሰዓት ምን ያህል ልቤ እንደተሰበረ እኔ ነኝ የማውቀው። በጣም አዝናለሁ። ይህንን ነገር ከዳኒ አልጠብቅም አለች። ማን እንደዚህ ያለችው? እንደዚህ ያለችው ይሄዱ ናት ማለት ነው። ምክንያቱም በጣም እኔ ትልቅ ቦታ ሰጠው ነበር፣ አከብሮ ነበር፣ እወደው ነበር፣ አፈቅረው ነበር። በቃ ሁሌም ከጎኔ ያለ ይመስለኝ ነበር። ይቺ ቆይ ማናት ስለው እቺ እኮ ታናሽ እህቴ ናት፣ የካሌብ ሚስት ናት እያለ ሲነግረኝም መቶ ፐርሰንትም ስለማምነው ነው። የወደፊት ባለቤቴ አይደለ እንዲያልኩኝ ስንከባከበውም ነበር። እባክህን ዳንኤል ባለን ነገር ተመካክረን እንኖራለን ስትለውም እሺ፣ ኤዱ፣ ግን እኮ የሆነ ስራ ጀምሬ በዚያውም ሰሞኑን ይሳካልኛል እሱም ብር ተቀብዬ ከዛም በኋላ የራሳችንን ላይፍ እንኖራለን፣ ትንሽ ጊዜ ስጭኝ፣ ታገሽኝ ሲለኝም አመኝ ያለሁ ግን በአንድ ልቤ ምን አይነት ስራ ቢሆን ነው፣ ስራውን ለምንድን ነው የማይነግረኝ እያልኩም ሳስብም ነበር። ጥያቄ ሆኖብኝ ነበር። እውነት ለመናገር ውስጤ እየጠረጠረ ነበረ እና ውስጤ በጣም በጣም በጣም 100% እየጠረጠረ ነበረ። በቃ ውስጤ ሊያምነው አልቻለም። በጭራሽ በጭራሽ ውስጤ ሊያምነው አልቻለም። እየጠረጠረ ነበረ እና ውስጤ እንደጠረጠረ ልቤም እሱን እንደጠረጠረው በስተ መጨረሻ ይሄንን እውነታ ከአንተ ሰምቼ አላመንኩትም። ምናልባት ውሸቱን ይሆናል ወይ ደግሞ ከዳኒ ሊያርቀኝ ይሆናል ብዬ ከዳኒ መራቅን ስለማልፈልግ በጣም ስለምወደው ትሁትን ጠየቅኳት። አዎ አለችኝ። ትሁትም አባባንም ይሄንን እያወክ አባባንም ይሄንን እያወክ ለምንድን ያልነገርከኝ ብዬ ብጠይቀውም አባባም አዎ ልጄ ትክክል ነው፣ ካሌብ የነገረች ነገር ሁሉ ትሁትም የነገረችሽ ነገር ሁሉ ትክክል ነው፣ ዳኒ ለእኛም እህቴ ናት ነው ያለው። ቲናም ወንድሜ ነው ብላ አስተዋውቀችን፣ እኛም አምነን ተቀበልን። ነገር ግን ከጊዜ በኋላ የእኔ ፍቅር ስትለው እንሰማ ነበረ በድብቅ፣ እንዲሁም ደግሞ ካሌብ ፊልድ በሄደበት ሰዓት በካሌብ አልጋ ላይ ከዳኒ ጋር ስትማገጥ ከአንዴም ሁለቴም አይቼ ለካሌብ ስነግረውም ካሌብም አላመነኝም። ነገር ግን አንድ ጊዜ ትክክለኛ ሴት መስሎ የአባዬ እህት ትመጣለች በሚለው ትክክለኛ ድራማ ሰራላቸው። ነገር ግን እነሱ አላወቁም። እናም ቀሚስ ለብሶ ሲከታተላቸው ነበረ ሲደው ስልክ ሲደውሉለት ኧረ እኔ ፊልድ ነኝ ስራ ነኝ እያለ ድምፅ እየቀያየረ ሲያወራም ሲከታተላቸው ትክክለኛ በአይኑ ባየበት ሰዓት ደነገጠ። ካሌብ ሴት መስሎ ሲከታተላቸው ነበር። በቃ በተደጋጋሚ ሲማግጡ አይቶ በጣም ደነገጠ። ከዛ በቲና በኩል ተስፋ ቆረጠ። እናም ከፊልድ ተመልሻለሁ ብሎ ቀሚሱን አውልቆ ጸባዩን ቀየረ። ከዛ ጸባዩን ሲቀይር ቲና ግራ ተጋባች። ቲና ግራ ብትጋባም ምክንያት ፈልጎ መፋታትን ወሰነ ካሌብ። ስለዚህ ያንቺ ከካሌብ አይበልጥም። ካሌብም እንደ እሱ ሲሰቃይ ይኖሯል። እና እኔ በሰዓቱ ያልነገርኩሽ ኤዱ ልጄ ትጎጃለሽ ብዬ ነው ይህንን ይመስላል ብሎ አባባ እውነታውን ፍርጥረት አድርጎ ለኤዱ ቢነግራትም ኤዱ ማመን አቃጣት። በጣም ደነገጠች። ይኸው ሚስትክ መጣችልክ፣ አይንን ማየት አልፈልግም፣ ከኔ ራቅ ዳኒ፣ ሁለተኛ አይንን አላይም፣ ይኸው መጣች ሚስትክ ብላ ጥላው ሄደች ማለት ነው። ስለዚህ ከባድ ነው። አንዳንድ ጊዜ የራስን የኔ አደርጋለሁ የሰውን ደግሞ የራስ ያደርጋለሁ ማለት ይሄ የማይሆን ነገር ነው። ከድራማው እንደተረዳሁት ከሆነ በራሳችሁ ሰርታችሁ ለፍታችሁ የምታገኙት ነገር ያስከብራችኋል ነው የምለው። ውድና የተከበራችሁ አስተያየታችሁን በኮሜንት አስቀምጡ። ወዳችኋለሁ። ባይ ባይ።